ህወሀት በአፋር ክልል ወሰን ተሻግሮ በመግባት እና በንጹሐን ላይ ተኩስ በመክፈት የፕሪቶሪያውን የሰላም ስምምነት አፈረሰ። አቶ ጌታቸው ረዳ ህወሀት የአፋርን መንገድ በመዝጋት እንደ መደራደሪያ የመጠቀም እቅድ እንዳለው ጠቆሙ። ጀግናው የኢትዮጵያ መከላከያ ሰራዊት የጽንፈኛውን መቶ ሰላሳ ስምንት አባላት ድባቅ መምታቱን አስታወቀ። ሰላም ጤና፣ ፍቅር በያላችሁበት ድረስ ውድ የኢቲ ቮይስ ቤተሰቦች የእለቱን አበይት መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ህወሀት በአፋር ክልል ወሰን ተሻግሮ በመግባትና በንጹሐን ላይ ተኩስ በመክፈት የፕሪቶሪያውን የሰላም ስምምነት በግልጽ አፍርሷል ሲል የአፋር ብሔራዊ ክልላዊ መንግስት አስታወቀ። ከጥፋቱ የማይማረው አሸባሪው የህወሀት ቡድን በትናንትና ሁለት ጥቅምት 26 2018 ዓ ም በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠርና ና ንጹሐንን በከባድ መሳሪያ በመደብደብ የተለመደውን እኩይ የሽብር ተግባሩን በግልጽ መጀመሩን ገልጸዋል። በአፋር ክልል በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ማራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት ገደማ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ብለዋል። የህወሓት ጠብጫሪው ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ቡድኑ ግን አሻፈረኝ በማለት ግጭቱን አስከትሏል። ይህ ከትናንት ጥፋት የማ የማይማረው ተስፋ ቢሱ የሕወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን ይወጣል ሲል በመግለጫ አስታውቋል። የትግራይን ሕዝብ የማይወክለው አሸባሪ ቡድን ለውጭ ጠላት መንገድ ለመክፈት እንዲሁም የትግራይ እናት እምባ ዳግም ለማፍሰስ እየተንቀሳቀሰ ያለ ጸረ ሰላም ቡድን ከመንግስት ጋር ያደረገውን ደም አፋሳሽ ጦርነት የማስቆም ስምምነቱን ከሶስት ዓመት በኋላ በግልጽ አፍርሷል። ይህ አዲስ ግጭት የተከሰተው የኢትዮጵያ ጦር ኃይሎች ጠቅላይ ፊልድ ማርሻል ብርሃኑ ጁላ ከሁለት ቀናት በፊት ህወሀት ከፕሪቶሪያ ስምምነት በኋላ ፈጽሟቸዋል ያላቸውን ትንኮሳዎች እና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ጠንካራ ማስጠንቀቂያ ከሰጡ በኋላ ነው። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የትግራይ ጊዜያዊ አስተዳደር በበኩሉ በጉዳዩ ላይ ምንም አይነት ምላሽ አልሰጠም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ የህወሀት ኃይሎች ወደ አፋር ዘልቀው መንደሮችን መቆጣጠራቸውን ተከትሎ አስተያየት ሰጥተዋል። አቶ ጌታቸው ረዳ ኋላ ቀር ያሉት ቡድን የፕሪቶሪያን ስምምነት ለማፍረስ የተለያዩ የጭቅጭቅ አጀንዳዎችን ለመፍጠር ሞክሮ የፌዴራል መንግስት በዝምታ ማለፉን ገልጾ፣ አሁን ግን የፌዴራሉን መንግስት ወደ ግጭት ለመጎተት እየሞከሩ ነው። አቶ ጌታቸው ረዳ ይህን የሻቢያ አጀንዳ ያሉትን ጉዳይ በጎይቶም ትእዛዝ እንደሚፈጸም ተናግረዋል። ለዚህ ጥቃት ዋና ተጠያቂዎቹ ፍሳሀ ማንጁስና የዮሐንስ ሜዲድ ናቸው ሲሉ ስም ጠቅሰው ወንጅለዋል። እናንተ ኋላ ቀር ቡድን ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ የመጠቀም አላማ እንዳላችሁ አውቃለሁ፣ ይህ እንደሚሆን በፍጹም አታስቡ ሲሉም ምክራቸውን ለግሰዋል። የአሁኑ የትግራይ ጦር ከፌዴራል መንግስት ጋር በምንም መልኩ የሚያጋጭ አጀንዳ የለውም ያለው አቶ ጌታቸው የኋላ ቀሩ ቡድን የሻቢያን አጀንዳ እንዳይጠቀሙም አሳስበዋል። በምስራቅ እዝ ስር የሚገኙ አሃዶች ባደረጉት ስምሪት 138 የጽንፈኛውን አባላት ከጥቅም ውጭ ሲሆኑ 55ቱን መቁሰላቸውን የምስራቅ እዝ ዘግቧል። ምስራቅ እዝ በጎዲ ቀበሌ በቲሊሊ፣ በቋሪት፣ በደጋዳሞት፣ በሰከላ፣ በወንበርማና በሌሎች ቀጠናዎች ባደረገው ኦፕሬሽን በጽንፈኛው ላይ ከፍተኛ ጉዳት ማድረሱን ገልጿል። ሰራዊቱ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የጎጂ ቀበሌና በሰከላ ወረዳ አባስከን ባደረጋቸው ኦፕሬሽኖች ሰባ አንድ የጽንፈኛው ቡድን አባላት ተደቁሰው ከፍተኛ ሰብአዊ ኪሳራ እንደደረሰበት ገልጸዋል። በምዕራብ ጎጃም ደጋዳሞት፣ ቋሪት፣ ወይቤኝ ቀበሌና በሌሎች ቦታዎች አስራ ዘጠኝ ሰላም አደፍራሾች ሲደመሰሱ አስራ ሶስቱም ቆስለዋል። በዋድ የነበረው ስምሪት አራት ጽንፈኛ ከጥቅም ውጪ አድርገዋል ብለዋል። ምዕራብ ጎጃም ማንኩሳና ዛባ በተደረገው የጸረ ሽምቅ እንቅስቃሴ ሶስት አደገኛ የህዝብ ጠላቶች ከጥቅም ውጪ ተደርገዋል። ሰባቱ ደግሞ ቆስለዋል ተብሏል። በሽንዲ ዋግዳድ በየስርቻው እየሾለኩ ህዝብን ሲገድሉና ገንዘብና ንብረት ሲዘርፉ ከነበሩ ጽንፈኞች መሃል አስር እርምጃ ሲወሰድባቸው አስራ አምስቱ መቁሰላቸው ተነግሯል። በሰከላ አፈር ዋሻ ደምስ ወይም መኮንን አለማየሁ የተባለ በእነሱ አጠራር የሻለቃ አዛዡን ጨምሮ ስድስት የሰላም ጸሮች ተወግደዋል። ጥምር ጦራችን በወንበርማ ባደረገው ቅን ድርጅታዊ ኦፕሬሽን ህዝቡን ሲያሰቃዩ የነበሩ አስር ጽንፈኞች መደምሰሳቸውንም ገልጸዋል። በእነሱ አጠራር በሪሁን አዳነ የተባለ የነበልባል ሻለቃ ዘመቻ መሪና አበባው አያሌ የሚባል የጉልም ቀበሌ የንስር ሻለቃ መሪ ከተወገዱት መሃል ይገኙበታል። በእነዚህ ኦፕሬሽኖች በርካታ መሳሪያና ጥይት እንዲሁም ጽንፈኛው ሲጠቀምባቸው የነበሩ ቁሳቁሶች በቁጥጥር ስር ውለዋል። ተስፋ እየቆረጠና እየፈራረሰ የመጣው ይህ ጽንፈኛ ቡድን የሽብር ስራ ለመስራት በቅንባባ የከተማ መግቢያና መውጫ ሰው በሚበዛባቸው ቦታዎች ላይ በሞባይል ሲስተም የሚፈነዱ አምስት ፈንጂዎችን ቢያጠምድም ጉዳት ከማድረሳቸው በፊት በባለሙያዎች እንዲከሽፉ ተደርጓል ብለዋል። ከጊዜ ወደ ጊዜ ቁመናውን እያጎለበተ የመጣው የክልሉ የጸጥታ ኃይል ጽንፈኛውን ለመደምሰስ ያደረገው የጸረ ሽምቅ እንቅስቃሴ ውጤታማ አድርጎታል። ህብረተሰቡም ጥምር ጦሩን በመደገፍ ያደረገው አስተዋጽኦ ሰላም ወዳድነቱን በገሃድ ያሳያል ብለዋል። ሰራዊቱ ግዳጁን በጀግንነትና በፍጹም ህዝባዊ ወገንተኝነት አጠንክሮ መወጣቱን ይቀጥላል ሲል የምስራቅ እዝ ሚዲያ ዘግቧል። ውድ የኢቲ ቮይስ ቤተሰቦች ለሰአቱ የያዝናቸው ዜናዎች እነኝን ይመስሉ ነበር። ለአብሮነታችሁ ከልብ አድርገን እናመሰግናለን። መልካም ቆይታ